የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን፣ አገው ሚዲያ ዛሬም እንደትላንቱ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያም አበይት ርዕሶችን እንሆም። በኦሮሚያ ክልል ምስራቅ ወለጋ ዞን በስቡ ሶሬና ጉቶ ጊዳ ወረዳዎች የሸኔ ታጣቂዎች ፈጸሙት በተባለ ጥቃት ቢያንስ አስራ ስምንት ሰዎች መገደላቸውን የአካባቢው ነዋሪዎች ተናገሩም። በስፋት ወደ እናንተ እናደርሰዋለን የእንጅባራ ዩኒቨርሲቲ ፕሬዝዳንት ዶክተር ጋርዳቸው ወርቁ ለስድስተኛ ዙር ተመራቂ ተማሪዎች የእንኳን ደስ አላችሁ መልእክት አስተላልፈዋል። ይህንንም ወደ እናንተ እናደርሳለን። በአገው አዊ ብሔረሰብ ዞን የቻግኒ ከተማ አስተዳደርና የጓንጓ ወረዳ አመራሮች ላይ ጥምር ኃይሉ ከፍተኛ ተቃውሞ አስነሳም። በስፋት የምንቃኘው ይሆናል። ክብራትና ክቡራን ከአገው ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን ታደምጣላችሁ። እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሸር ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲዳረስ ማድረጋችሁን አትዘንጎ ለማለት እንወዳለን። አሁን በቀጥታ ወደ ዝርዝር መረጃው እናልፋለን። መልካም ቆይታም ተመራቂዎች በዩኒቨርሲቲ ቆይታችሁ በገነባችሁት ጥበብ ችግሮችን በሳይንሳዊ ዘዴ መፍታት ሀገራዊ ኃላፊነት አለባችሁ ሲሉ የእንጅባራ ዩኒቨርሲቲ ፕሬዚዳንት ዶክተር ጋርዳቸው ወርቁ ተናገሩ። የእንጅባራ ዩኒቨርሲቲ ፕሬዚዳንት ዶክተር ጋርዳቸው ወርቁ ለስድስተኛ ዙር ተመራቂ ተማሪዎች የእንኳን ደስ አላችሁ መልእክት አስተላልፈዋል። በስድስተኛው ዙር ምርቃት በመጀመሪያ ዲግሪ በመደበኛ በመደበኛና በተከታታይ ፕሮግራሞች 3917 በሁለተኛ ዲግሪ 251 እና በተለያዩ ከፍተኛ ዲፕሎማዎች ደግሞ 303 በአጠቃላይ 4471 ተማሪዎችን አስመርቋል ሲሉ ፕሬዝዳንቱ ተናግረዋል። ከተመራቂዎች መካከል 1646 ወይም 37 በመቶ ሴት ተማሪዎች መሆናቸውንም ተናግረዋል። በመደበኛ መርሃ ግብር በ48 ፕሮግራሞች የመውጫ ፈተና ከወሰዱ ተማሪዎች መካከል 92 በመቶ ፈተናውን ማለፍ ችለዋል። ከአርባ ስምንቱ ፕሮግራሞች በሰላሳ ሁለት ፕሮግራሞች ሲማሩ ቆይተው የተፈተኑ ተማሪዎችም ሙሉ በሙሉ ፈተናውን ማለፋቸውን ፕሬዝዳንቱ ገልጸዋል። በ2017 ዓ ም የዩኒቨርሲቲ መውጫ ፈተና የእንጅባራ ዩኒቨርሲቲ ተማሪዎች ያስመዘገቡት ውጤት ዩኒቨርሲቲው ለመማር ማስተማር ሥራና ለትምህርት ጥራት የሰጠውን ትኩረት የሚያሳይ መሆኑንም ጠቅሰዋል። በአገው አዊ ብሔረሰብ ዞን የቻግኒ ከተማ አስተዳደርና የጓንጓ ወረዳ አመራሮች ላይ ጥምር ኃይሉ ከፍተኛ ተቃውሞ እንዳስነሳ ተገለጸም። በአማራ ክልል በአገው አዊ ብሔረሰብ ዞን በዳንግላ ወረዳ ራሱን የአማራ ፋኖ በጎጃም አገው ምድር ክፍለ ጦር ብሎ የሚጠራውና በአገው ሕዝብ ላይ ከፍተኛ ችግር እየፈጸመ ያለው ቡድን ሰኔ 10 እና 12 2017 ዓ ም ሙሉ ዘመናዊ የውትድርና ትጥቅ ማለትም ብሬን፣ ስናይፐር መትረየስ ዲሽቃ የጦር ውጊያ መነጽርና ሌሎች ለውጊያ የሚያስፈልጉ ትጥቆችን በመያዝ ቁመህ ጠብቀኝና ክላሽ ብቻ የታጠቀውን የአገው አዊ ዞን ሚሊሻን በመግጠም በአገው ሚሊሻ ላይ ከፍተኛ ጉዳት እያደረሰ ይገኛል። በዚህም ሰኔ 10 ቀን 2017 ዓ ም ዳንግላ ወረዳ ጊሳ ተብሎ በሚጠራው የገጠር ከተማ 12 የሚሊሻ አባላት በጀግንነት ተሰውተዋል። በየቀኑ በአመራር ድክመት ሞት እያስተናገደ የሚገኘው የአገው ሚሊሻም በየጊዜው የተጠ ቅና ትክክለኛ የአመራር ጥያቄ ሲያነሳ እንደነበርም የመረጃ ምንጮቻችን ይጠቁማሉ። አገው ሚዲያም በየጊዜው ይህንን ችግርና የመፍትሄ አቅጣጫዎችን ለአድማጮቻችን አድርሰዋል። በየጊዜው የሚነሱ ጥያቄዎችን የማይመልሰውና በሕዝብ ደም ላይ የሚጫወቱት የቻግኒ ከተማ አስተዳደር አመራሮች በዳንግላ ወረዳ ጊሳ ላይ በፋኖ ከተፈጸመው ጥቃት አምልጠው ወደ ቻግኒ ከተማ የሄዱትን ሚሊሻዎችን ሰብስበው የጠየቁትን ጥያቄ ሳይመልሱ ተመልሳቸው ሂዱ የሚል ቀጭን ትዕዛዝም ያስተላልፋሉ። የአገው አዊ ሚሊሻም በአንድ ድምፅ እኛ በትጥቅም ሆነ በሰው ኃይል ከፋኖ እናንሳለን። እኛ መሳሪያችን ክላሽ ነው። ፋኖ የታጠቀው ትንሹ ትጥቅ ብሬን ሲሆን ከፍተኛው ደግሞ ዲሽቃ ነው። እኛ የጠየቅነው ትጥቅ ይሟላ የሚሉ ሀሳቦችን ነው በማለት አንስተው መነጋገር ችለዋል። እነዚህ የሚሊሻ አባላት የሰበሰቡትና በአገው ሕዝብ ደም ላይ የሚቀልዱት በአማራ ክልል በአገው አዊ ብሔረሰብ ዞን ቀንቀኔ ብልጽግና አመራሮች፣ ማታ ማታ ደግሞ የፋኖ ስራ አስፈጻሚዎች የሚባሉት የቻግኒ ከተማ አስተዳደር ከንቲባቶ ይበልጣል ሰይድና የቻግኒ ከተማ አስተዳደር ጸጥታና ደህንነት ኃላፊ አቶ በቀለ መኩሪያ ሲሆኑ የሚሊሻዎችን ክብርና ድካም በማዋረድ የማትሄዱ ከሆነ መሳሪያችሁን እንቀማለን፣ በተጨማሪም እናንተ እናስራለን በማለት ማስፈራርተዋል። ለአገው ሕዝብ የከፈሉትን ዋጋ ማዋርደዋል እንዲ እንዲሁም ያገው ህዝብን ክብር የሚነኩ ንግግሮችንም ሰንዝረዋል ተብለዋል። እነዚህ አመራሮች በሚፈጽሙት የመብት ረገጣ የተበሳጩት ሚሊሻዎችን በአመራሮቹ ላይ ከፍተኛ ተቃውሞ አሰምተዋል። ይህንን ለመግለጽም በቻግኒ ከተማ ውስጥ ከፍተኛ የተቃውሞ ድምጽ ሰኔ 12 ቀን 2017 ዓ.ም ሌሊት ሲሰማ እንደነበር ታማኝ ያገው ሚዲያ ምንጮቻችን አረጋግጠዋል። በአማራ ክልል በአገዋዊ ብሔረሰብ ዞን ቻግኒ ከተማ የንጹሐን አገዎች ስቃይ የሚፈጸምበት ከመሆኑም በላይ በርካታ አገዎች በጠራራ ፀሐይ የተረሸኑበት በተጨማሪም በርካታ ህገወጥ ተግባሮች የሚሰሩበት መሆኑን ለአገው ሚዲያ ታማኝ ምንጮች በየጊዜው ያደርሳሉ። የአማራ ፋኖ በጎጃም አገው ምድር ክፍለ ጦር የህዝብ ግንኙነት ኃላፊ መሆኑን የገለጸው ፋኖ ይበልጣል እውነቱ በቅጽል ስሙ ሳቱ በመባል የሚታወቀው ደግሞ ቻግኒ ከተማ በተኩስ ተናጠች በሚለው አርዕስቱ ሰኔ 13 ቀን 2017 ዓ.ም የሚከተለውን መልእክት አስተላልፈዋል። ያገዛዙ ሚሊሻ ከአለቆቹ ጋር በትናንትናው እለት ቻግኒ ላይ እርስ በርሱ ተታኮሰም ንስሮቹ ዳንግላ ላይ በሰሩት እጅ ባፊም ያሲስ ድንቅ ኦፕሬሽን በደረሰበት ከፍተኛ ምት የተደናገጠው ጊሳ ላይ ሰፍሮ የነበረው ኃይል ብትንትኑ መውጣቱን ገልጸን ነበር። ከተበታተነው ኃይል መካከል ወደ ቻግኒ አፈግፍጎ የሄደው ሚሊሻም የጓንጓና የቻግኒ ሚሊሻ ተመልሳቸው ሂዱ ተብለው በአለቆቻቸው ትእዛዝ ቢሰጣቸውም ተመልሰን አንሄድም በማለት አለመግባባት የሚፈጥሮ ከፍተኛ ተኩስ ቻግኒ ላይ ትላንት ነበር፣ በማለት በፌስቡክ ገጹ ላይ አስፍረዋል። በተኩሱም ሁለት ሚሊሻዎች መሞታቸውን እና አራት ሚሊሻዎች ደግሞ መቁሰላቸውን በጽሁፉ ላይ አስፍረዋል። በኦሮሚያ ክልል ምስራቅ ወለጋ ዞን በሱቦ ሶሬና ጉቶ ጊዳ ወረዳዎች የሸኔ ታጣቂዎች የፈጸሙት በተባለ ጥቃት ቢያንስ 18 ሰዎች ተገድለዋል ሲሉ ነዋሪዎች እና የሟች ቤተሰቦች ለቲክባህ ኢትዮጵያ ተናግረዋል። አንድ ስማቸው እንዳይጠቀስ የፈለጉት ነዋሪ በሰጡት ቃልም ሰኔ 9 ቀን 2017 ዓ.ም እና ግንቦት 27 ቀን 2017 ዓ.ም በሸኔ ታጣቂዎች 18 ሰዎች ተገድለዋል። ሟቾቹ የአማራም የኦሮሞም ተወላጆች እንደሆኑ ገልጸዋል። ጊዮርጊስ የሚባል አንድ ቤተ ክርስቲያን ተቃጥሏል። በሁለቱም ብሔር በኩል ሰዎች ሙተዋል። ያሉትኛ አካል እርሻ ማረስ አቁመናል መኖር እየቻልን አይደለም፣ ሲሉ ማማረዋል። ሌላኛዋ ኗሪሚ ሟቾች ቁጥር 18 መሆኑን ተናግረው በሰሞኑ ጥቃት ከተጎዱት መካከል አንዱ እኔ ነኝ፣ ያጣሁትም ወንድሜን ነው። ነዋሪዎቹ ከሟቾች ባሻገር ከብቶች እንደተወሰዱባቸው፣ መከላከያ በአካባቢው ደርሶ እንደተመለሰ፣ ታጣቂዎቹ ግን በአካባቢው እንዳሉ አሁንም ስጋት እንዳለባቸው ገልጸው ለማን አቤት እንበል እንዴትስ ሆነን ነው የምንኖረው ሲሉም ጠይቀዋል። ክብራትና ክቡራን አብራችሁን ስለ ቆያችሁ እያመሰገንን በቀጣይ እስከምንገናኝ ብያላችሁበት ሁሉ መልካሙን ተመኘን።